የኢትዮጵያ ሎተሪ አገልግሎት የሚሊዮን ሎተሪ ጣወጣት ስነ ስርዓት ዛሬ ማምሻውን ይፋ አድርጓል። በዚህ የሎተሪ ጣወጣት 1 5 5 7 3 8 5 ቁጥርን የያዘ ሎተሪ በአንደኛ እጣ ለሽልማትነት የተዘጋጀውን 50 ሚሊዮን ብር አሸንፏል። 25 ሚሊዮን ብር የሚያስገኘውን ሁለተኛውን እጣ ደግሞ 30 76 39 4 የእጣ ቁጥር አሸናፊ ሆኗል። 3192133 ሆኖ የወጣው የእጣ ቁጥር ቁጥር በሶስተኛው እጣ የተቀመጠውን የ10 ሚሊዮን ብር አሸናፊ አድርጓል። ከአንደኛው እጣ 50 ሚሊዮን ብር እስከ 12ተኛው እጣ 1 ሚሊዮን ብር ሽልማት ያቀረበው ይህ የሎተሪ ዕጣ በአንድ ቀን 12 እድለኞችን ሚሊዮነር አድርጓል። በዛሬው ዕለት የተካሄደው የሎተሪ አወጣጥ ስነ ስርዓት በኢትዮጵያ የሎተሪ ሽልማት ታሪክ በአንደኝነት ዕጣ ከፍተኛ መጠን ያለውን የ50 ሚሊዮን ብር የገንዘብ ሽልማት በማቅረብ ቀዳሚ ሆኑ ተመዝግቧል። በአጠቃላይ ከ230 ሚሊየን ብር በላይ የሚያሸልመው የሚሊየን ሎተሪ እጣ አወጣጥ ስነ ስርዓት ከፍተኛ የመንግስት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች በተገኙበት በመገናኛ ብዙሃን ፊት በይፋ ወጥቷል። ዘገባው የባልደረባችን የሚኪያ ሳለሙ ነው።